ሰላም ሰላም ወዲ ዩቲብ ቻናላችን በሰዎች ናችሁ። ዛሬም እንደተለመደው በሌላ ቀውጥና ያበደ ቪዲዮ ተመልሰን መተናል። እንግዲህ ከዚህ በፊት በሰራዋቸው ቪዲዮዎች በጣም ብዙ ጥያቄ ሲጠይቁ ነበረ ከቀን በፊት የቀን ቻሌንጅ ጀምር ያለው ከዚህ በኋላ ውፍረቴን ቀንሳለሁ አቋሚን አስተካክላለሁ ብዬ ቪዲዮ ሰርቼ በማግስቱ እርጥብ ስሰራ ፒዛ ሰዘራ እንቁላል ስሰራ ስበላ ምናም በጣም ብዙዎቻችሁ እንዴት ውፍረት ቀንሳለሁ የቀን ቻሌንጅ ጀምር ያለሁ ብለ ስፖርትን ታቆማለ ምግብ ትበላለ ምናም ስትሉኝ ምን እየተፈጠረ እንደሆነ በእኔ ህይወት ውስጥ ምን እየተካሄደ እንደሆነ ዛሬ አብረን የምናይ ይሆናል። በጣም ብዙ ነገሮችን ዛሬ እናወራለን ከዛ ጋር በተያያዘና አንዳንድ ነገሮችን ዛሬ የምናወራ ይሆናል። ለማንኛውም ቪዲዮን ከመጀመሪያ በፊት ቻናሉን ሰብስክራይብ ይሄን ቪዲዮ ላይክ እና ሀሳብ አስተታችሁን በመሀል ኮመንት ላይ ይጽፋላችሁ። አሁን ግን ሰብስክራይብ እና ላይክ ማድረጊያ አምስት ሰከንድ ሰጣችሁና ከአምስት ሰከንድ በኋላ ተገናኝተን ብዙ ነገሮችን የምናወራ ይሆናል። የመቻችው ሰብስክራይብ አሉ እንትኑ ቲቪ እየተቃጠለ አለ ዌል ፔፐር ነው ስክሪን ቲቪ ተቃጠለላላቸው ሰዎች እየተቃጠለ የሚመቻቸው ተመልሰን መተናል። እንግዲህ በመጀመሪያ ደረጃ ሁላችሁንም ማመስገን ፈልጋለሁ አብራችሁኝ ስላላችሁ ላይክ፣ ኮመንት፣ ሼር ሰብስክራይብ ስለምታደርጉኝ ሀሳብ አስተያየታችሁን ስለምጽፉልኝ ሁላችሁን ማመስገን እፈልጋለሁ። በመቀጠል ወደ ዛሬው ቪዲዮ ስንገባ ዛሬ የምናወራው እነዚህ ነገሮች እየሰራ ነው። መጀመሪያ እዚህ ጋር ሀሳብ አለ ፓፓያ፣ ማንጎ ይሄ ነው ማንጎ፣ አቮካዶ እና ሙዝ አለ። ሶ እነዚህ ነገሮች እየሰራን የምናወራ ይሆናል። በመጀመሪያ ደረጃ እነዚህ ነገሮች ያዘጋጀሁት ለምን መሰላችሁ? በጣም ብዙዎቻችሁ ቢሆነስት ማለት ነው፣ እየሰራን እናወራ። ለማንኛውም ሰዓት ለመቆጠር በመጀመሪያ ደረጃ እኔ ስፖርት አልሰራም እውነት ለመናገር ማለት ነው። በጣም ብዙዎቻችሁ የመቶቀን ቻሌንጁን የጀመርኩት ስፖርት ለመስራት መስሏችሁ ነበረ። ስፖርት ለመስራት አይደለም። ምንድን ነው ለማለት የፈለግኩት ብዙ ጊዜ ቤት ነው የማሳልፈው፣ ጊዜን ማለት ነው። በጣም እንደ ሶሻል ሚዲያ ሶሻል ሚዲያ ላይ ያላችሁ ሰዎች በጣም ብዙዎቻችሁ ታውቁታላችሁ፣ ሌሎቻችሁ ግን የምትረዱኝ ይመስለኝ። ብዙ ጊዜ ሶሻል ሚዲያ ላይ ስትሆኑ ብዙ ጊዜ የምታጠፉት ወይ ቤታችሁ ነው ወይ የምትሰሩበት ቦታ ነው። እንቅስቃሴ አይኖራችሁ ምናምን ነገር። ቢሮ ውስጥ የምትሰሩ ሰዎች ካላችሁ ምናምን ብዙ ጊዜ ትረዱኝ ያላችሁእና የኔ ውፍረት የኔ ሰውነት የመጣው ቤት ከመቀመጥ ነው ከምግብ ሳይሆን እበላለሁ ቱ ቢሆን በጣም ብዙ እበላለሁ እስከ ጠግብ በላለው ጠግቤ እስካይቆጨኝ እንዳይቆጨኝ አድርጌ ነው እበለው ነው የማጠፋው፣ በትንትኑን ነው የማጠፋው ካገኘው ግን። ስፔሻሊ ምንድን ነው ብዙ ጊዜ ቤት አሳልፋለሁ፣ ቤት እቀመጣለሁ፣ ምናምን ነገር ቪዲዮ ስቀርጽ ሰፈር ቤት ውስጥ ነው፣ ከዛ ኢዲት ስታደርጉ ምናምን ብዙ ጊዜ ፊልም ስታዩ፣ በጣም ብዙ ጊዜ ቤታችን እናሳልፋለን። እና በዛ በዛ ምክንያት ስብ ይከማቻል ምናምን እንወፍራለን ምናምን ነገር እና ኤክሰርሳይዝ ሁሌም ቢሆን የአስር ደቂቃ መንገድ እንኳን ብትሆን ዋጋ አላት፣ ሰውነታችሁ ለመጠበቅ እና እዚህ ጋር የምታዩአቸውን ነገሮች በሙሉ ያዘጋጀኋቸው። ሰሞኑን ስፖርት አልሰራም፣ የተወሰነ ደቂቃ በእግሬ እጓዛለሁ። ከዛ በተረፈ ደግሞ ምን አደርጋለሁ መሰላችሁ? ምግብ ለመቀነስ እየሞከርኩ ነው። በቀን ቱቢስ በፊትም ሁለቴ ምናምን ነው የምበላው፣ ግን ስበላ አንድ አንድ እንጀሬ ስልቅጥ አድርጌ ሁለት ሰው የሚበላውን ብቻዬን በልቼ ምናምን ውፍረት ቀንሳለሁ ብዬ አስብ ነበረ። አንዴ በመብላት ውፍረት የሚቀነስ ይመስለኝ ነበረ ግን እውነት ለመናገር ውፍረት የሚያስቀንሳችሁ የምትንቀሳቀሱት የምትራመዱት ምናምን መንገድ ከምታስገቡት ሲያንስ ነው። ማለትም ሁለት እንጀራ በልተ አንድ ሚሊዮን መንገድ ብትራመድ ዳዝንት ማተር የምትራመዱት የምታወጡት ላብና የምታስገቡት ነገር መመጣጠን አለበት። የሚወጣው ነገር ላባችሁ፣ የምትራመዱት ነገር ከምታስገቡት መብለጥ አለበት። ገብቷችኋል። በዛ በዛ ምክንያት ሰው ይወፍራል። ሳይበላ ራሱ የሚወፍር ነገር አለ የሚወፍር ሰው አለ። አንድ እንጀራ በልቶ የሚወፍር ሰው አለ። ምንድነው ሁሉም ምግብ የራሱ የሆነ ካሎሪ ምናምን የተለያዩ ነገሮች አሉት። እና እኔ ምንድነው ላሳያችሁ የፈለኩት እንዴት ነው ሰሞኑን እየተመገብኩ ያለሁት እንዴት ነው ሰሞኑን ውፍረቴን ለመቀነስ እየሞከርኩ ያለሁት የሚለውን ለማሳየት ነው። እና ሰሞኑን አትክልት ለመመገብ እየሞከርኩ ነው። ቢሆነስ ሙሉ ለሙሉ እንጀራ ምናምን አቁማችሁ ወደ አትክልት ስትመጡ ጉልበት ያንሳችኋል፣ ዲፕሬሽን አለ፣ ምና የተለያዩ ነገሮች አሉ። ግን እነዛ ነገሮች አንድ የተቋቁማችሁ ማለፍ ከቻላችሁ በጣም ትልቅ ለውጥ በሰውነታችሁ ለምታመጡ ይሆናል። እስካሁን ምንም ለውጥ አላየሁም። እኔ እግዚአብሔር ይመስገን የበለው ነው የበለው ነው ብቻ እቤት የምቀመጥበትን ጊዜ ላይክ በቀን ለሀያ ለሰላሳ ለ ደቂቃ ወክ አደረጋለሁ አሁን አሁን ማለት ነው። እና የእግር ጡንቻዬን መጨረሻ ላይ ቪዲዮ ሲያቃሳያቸዋል ማለቴ መቶ ቀኑ ሲያቃሳያቸዋል። ከሰውነቴ ሁሉ ጡንቻ ያወጣው እግሬ ነው ማለት ነው። ለማንኛውም ዛሬ እንግዲህ ለራት ራት ነው። አሁን ማታ መሽቷል ምናምን ነገርና በዛሬው ቪዲዮዬ ለምን ላይክ ፍሩት ፓንች ነገር እየሰራው አላወራችሁ ብዬ አሰብኩና መጥቻለሁ ማለት ነው። ሶ እንግዲህ እና እነዚህ ነገሮች እየሰራን ዛሬ ራታችንን በዚህ እግረ መንገድ እየሰራን ከእናንተ ጋር እያወራን እንቆያለን ማለት ነው። እዚህ ጋር ባስኬት አለን። ይህን ባስኬት የሰራችሁ ማዘር ነች ወይዘው። እንደዚህ አይነት ባስኬቶችን መግዛት ከፈለጋችሁ በዳላር ነው የሚሸጠው፣ በዳላር ጥሩ መክፈል ከቻላችሁ ይሸጥላችሁ፣ ይሰራላችኋል፣ ችግር የለውም። እንደዚህ ለቤት ውበት ማስዋቢያ ምናምን ማዘር በጣም ክሬቲቭ የሆኑ ሰዎች በጣም ብዙ ነገሮች መስራት ትችላለች፣ እና ካላት እውቀት አንድ ፐርሰንት ተጠቅማ ይህን ሰርታለች። ኢማጂን መቶን ብትጠቀም። ለማንኛውም ባስኬታችን ነች። የሰው ልጅ ሲፈጠር ፈጣሪ የፈጠረው ነገር በሙሉ ማለት ነው ለሰው ልጅ የሚሆን ነው። እኛ ሰዎች በተፈጥሯችን ማጥፋት እንወዳለን። አሁን ፈጣሪ ጤናችንን እንድንጠብቅ አቮካዶ፣ ማንጎ፣ የተለያዩ ነገሮች ፈጠረልን፣ ግን እኛ ምን አደረግን? ዝም ብለን ሰለጠንም ብለን ይሄ ሁሉ ፍራፍሬ እያለን በርገር ሰራን፣ ፒዛ ሰራን፣ በሽታ ሰራን። ያው ይጣፍጣል ፒዛ ምናምን በርገር፣ አሪፍ ነገር ነው። ሲበዛ ደግሞ ለጤና ጠንቅ ነው።

አንድ ቪዲዮ ለመስራት የሁሉ መከራ። ለማንኛውም ሰብስክራይብ አድርጉ። እስካሁን የከሰብኩት እራሱ ማለት ነው። ቅድም አናናስ ነው ያልኳቸዋል። ይሄ ነገር እንትን ነው የሚባለው አባባ ፓፓይ ፓፓይ፣ ብቻ የሆነ ነገር ነው የሚባለው። ብቻ ይጣፍጣል። ከዚህ በላይ መሰቃየት አልችልም። ይሄ ይበቃኛል። እቺ ትበቃኛለች። ስለዚህ አሁን የምናደርጋ ለመሰላችሁ ትንሽዬ ሶስት እንሰራለን ለነገሩ ሶስት ራሱ ያስፈልገውም አሁን ይሄ ነገር እንዳይደርቅ ማለት ነው። አትክልት እንዳይደርቅ ይሄ ነገር ይታያቸዋል፣ መፍጫ ይታያቸዋል። አንዳንድ ጊዜ ፍሩት ሰርታችሁ ማለት ሊደርቅ ይችላል ምናምን ነገርና ለሱ ብዬ ሀባቡን ዝም ብዬ ፈጭቼ እዚህ ላይ እንደ ሶስት ነገር ልጠቀመ ነበረ፣ ግን በጣም ብዙ እንትን አለው እርጥበት ነገር አለውና ይሄ ራሱ በቂ ነው። ይሄን ነገር እየበላን የምናወራ ይሆናል። ለማንኛውም ሰብስክራይብ አርጉ። ሶ እንግዲህ ጋይስ ለዛሬ የሰራነው ፍሩት ፓንቼን ይመስላል። እና ወደ ዋናው ፖይንት ስንገባ እንግዲህ የውፍረት መቀነሱን በራሴ ላይ የመስራቱን እንቅስቃሴ ከጀመርኩ ኦልሞስት 11 ቀን ሆኖኛል። አስር ቀን እንበሉ ምክንያቱም የመጀመሪያው ቀን ፖስት ያደረኩበት ቀን ነው። በአንድ ነው ፖስት ያደረኩት። እና አስር ቀን ብለን እናያዘው እና በአስር ቀን ውስጥ ምን አይነት ነገር መገንዘብ ቻልኩ መሰላችሁ? ምናልባት ይሄን ቪዲዮ ውፍረት መቀነስ የምትፈልጉ ሰዎች ካላችሁ የመጀመሪያው ውፍረት ለመቀነስ የምንመገበው ነገር ነው ወሳኝ። የምንሰራው ስፖርት ሳይሆን የምንመገበው ነገር ነው ወሳኝ በ90 ፐርሰንት ማለት ነው። ምክንያቱም አንድ ሰው ትንሽዬ እየሰራ ብዙ የሚበላ ከሆነ ይጨምራል እንጂ አይቀንስም። ስፖርት ስንሰራ ይርበናል፣ ሲርበን ደግሞ በጣም ብዙ መንበላ ከሆነ በጣም ከባድ ነው። ስለዚህ አመጋገባችን ማስተካከል አለብን። ይሄ ነገር ደግሞ ለሰውነታችን በጣም ጠቃሚ ነገር ነው። እነዚህ ነገሮች ከበሰሉ ነገሮች፣ ከምናገኛቸው ነገሮች እነዚህ የተሻሉ ስለሆኑ እነዚህ ነገሮች ነው የበላን ሰርቫይቭ ለማድረግ የወሰን ከዚህ በኋላ እና ምን ተሳሳትኩ መሰላችሁ የጀመርኩ ሰሞኑ። ልክ ስፖርት ስጀምሩ ማለት ክብደታችሁ መለካት አለባችሁ። መጀመሪያ ስንት ኪሎ እንደሆናችሁ ማወቅ አለባችሁ። ከዛ ላይክ ሳምንት ቆይታችሁ ምናምን ክብደት ካልቀነሳችሁ የምትሰሩትን ነገር ጠንከር ማድረግ አለባችሁ። እኔ ከአንድ ሳምንት በኋላ ስለካው ክብደት ያው ነው፣ አልጨመርኩም። ዋናው ነገር አልጨመርኩም፣ እና አለመጨመሪም አንድ ነገር ነው። ሰው ጠንከር ማድረግ አለብኝ ብዬ አሰብኩና አትክልት መመገብ ጀመርኩ፣ በደንብ ማለት ነው። እንጀራ ሳልበላ መዋል ማደር የማልችል ሰው ነኝ፣ ግን አሁን እንጀራ ቀንቼ የተወሰነ እንጀራ እበላለሁ። አብዛኛው ነገርን ከአትክልት ለማግኘት እየሞከርኩ ነውና እነዚህ ነገሮች በጣም በጣም ብዙ ጥቅም አላቸው። አሁን እዚህ ጋር ይሄ ነገር ይሄ ሐባብ ምናምን የሚባለው ነገር አንደኛ ስንበላው ፈሳሽነት ስላለው ውሃ ለማንጠጣ ሰዎች በጣም በጣም ይጠቅምናል። ፈሳሽ ነገር በጣም ሰውነታችን ሰባ ፐርሰንት ሆኖ ምናምን ውሃ ነው ይባላል። ስለዚህ ይሄ ነገር በጣም ይጠቅምናል። ፈሳሽ ከዚህ ነገር እናገኛለን። እሱን አንድ በሉ። ይሄ ሙዝ ደግሞ ሆዳችን እንዲሞላ ያደርጋል። ብዙ ጊዜ ካያችሁት አንድ ሁለት ሙዝ ከበላችሁ በኋላ ሆዳችሁን ሙሉት ብሎ አያውቅም ሰው ረዥም ጊዜ እንዳይርበን ያደርጋል፣ እና ይህንም ነገር ብሉ። አንደኛ የተፈጥሮ ነው፣ ለጤናችሁ በጣም ይጠቅማችኋል። ከዛ ሆዳችሁን ይሞሏል። አቡካዶ ደግሞ የት አለ አቡካዶ? የአቮካዶ ደግሞ ምን ይባላል መሰላችሁ ምናልባት ከተሳሳትኩ አርሙኝ የአቮካዶ ሆዳችን ይሞላል አንደኛ ነገር ሁለተኛ ነገር ደግሞ ትንሽ የካሎሪን ያለው ኦልሞስት ዜሮ በሚባል ደረጃ የሚሉት እና ምንም አይነት የስኳር መጠን ስለሌለው ምንም ብንበላው ውስጣችን ውስጥ የሚፈጥረው የጤና ጉዳት የለም በጣም ይጠቅመናል እና ለረጅም ሰዓት ጠግበን እንድንቆይ ያደረገናል ስለዚህ እነዚህ ነገሮች ብታደርገው አሪፍ ነው የማንጎን አልሰማውም የማንጎን ዝም ብዬ ነው ያመጣሁት በጣም ስለምወድ ምናምን ኦብቪስሊ ጥቅም ይኖረዋል፣ የጤና ጠቀሜታ ይኖረዋል። ግን አራጥን ነው እና ይሄ ቫይታሚን ሲ የሚባለው ከፀሐይ ነው፣ እሱም ከፀሐይ ማግኘት ትችላላችሁ ቫይታሚን ሲ ፀሐይ ለማትሞቁ ሰዎች ጠዋት ጠዋት እየወጣችሁ ፀሐይ ብትሞቁ እና ደግሞ ምግብ ለመቀነስ ከፈለጋችሁ፣ መጀመሪያ ጠዋት አንድ ኩባያ አንድ ብርጭቆ ውሃ ትጠጣላችሁ። ግን ውሃ ስትጠጡ እኔ እስካሁን አላደረኩትም፣ ከዚህ በኋላ ግን አደርገዋለሁ። ውሃ የምንጠጣው ውሃ በሎሚ ቢሆን አንደኛ ውስጣችን ያለውን ስብ ያቀልጠዋል ይባላል እና ውስጣችን ያለው ስብ በትኩስ አፍልተን ምናምን አንድ ብርጭቆ አንድ ሲኒ ላይ የምንጠጣውን ሻይ አስቀርተን የዝንጅብል ሻይ፣ የሎሚ ሻይ ወይ ምንድ ነው አረንጓዴ ሻይ ቅጠል የሚባል አረንጓዴ ሻይ የሚባል ምናምን ነገር አለና እነሱን ጠጡ። እኔ ከሰማሁቸው ነገሮች ነው የምነግራቸው፣ ከዚህ በኋላ የማደርገው ነገር ማለት ነው። ስለዚህ ውፍረት ለመቀነስ አንድ ብርጭቆ ጠዋት ጠዋት እየተነሳን አንድ ብርጭቆ በሎሚ የተሰራ ሻይ ብንጠጣ ውስጣችን ያለውን ስብ ያቀልጥልናል ምናምን ነገር ከዛ ቆይተን ደግሞ ከአንድ ሰዓት ምናምን በኋላ ቆይተን ቁርስ ስንበላ ደግሞ እንጀራ ምንበላ ከሆነ ከእንጀራ በፊት አትክልት ብትመገቡ፣ ጠዋት ጠዋት ወደ ሆዳችን የሚገቡው ነገር ብዙ ጊዜ ስኳር የሌለው ነገር ቢሆን መጀመሪያ ያገኘውን ነው ሆድ የሚይዘው፣ እና አትክልት ተመገቡ የሚባል ነገርም ሰምቻለው። ስለዚህ ጠዋት ስትነሱ ትንሽ አትክልት ከበላችሁ በኋላ ትንሽ የቁርጥ ነገር መጠቀም ትችላላችሁ ይመስለኛል። እኔ ላይ ከሰራ ከመቶ ቀን በኋላ ስለምትረድ ይሄ ነገር እኔ ላይ ከሰራ እንግዲህ ትሞክሩታላችሁ። እስከዛ ግን

የምሰራቸው ነገሮች ጠንከር ለማድረግ እሞክራለሁ። ብዙ ኤክሰርሳይዝ ሚንስ፣ በቀን አስር ሺህ እርምጃ ተራመዱ የሚባል ነገር አለ። እኔ አትሊስት በቀን አምስት ሺህ ምናምን እረምዳለሁ ይመስለኛል። ሰሞኑን ወክ እያደረኩ ነው፣ እየወጣሁ ነው፣ ምናምን እየተንቀሳቀስኩ ስሰራም፣ ጠንከር ለማድረግ እየሞከርኩ ነው። ብዙ ረዥም ሰዓት ለመቆም ምናምን እየሞከርኩ ነው። የምተኛበትን ሰዓት ማለት ነው። ቤት ውስጥም ስውል ወደዛ ጎርድ ጎርድ ጎርድ ጎርድ እያልኩ ነው ማለት ነው። ቪዲዮም ስሰራ እንደዚህ ቀጥሎ የሚቀረጸው ተኝቼ በዚህ ጋር በዛ ጋር እንዴት ነው ምናምን እያልኩ ነው። ብቻ የትኛውም እንቅስቃሴ ሰውነታችን ውስጥ ያለውን ካሎሪ ለማቃጠል በጣም ጠቃሚ ስለተባልኩ ለመንቀሳቀስ እየሞከርኩ ነው። ገመድ ገዝቻለሁ። ገመዱና ኳሱን መጨረሻ ላይ አሳያችኋለሁ። ገመድና ኳስ ገዝቻለሁ። ከስንት አንዴ ምናምን ዝም ብዬ ይዘላለሁ ምናምን ነገር። ለማንኛውም ለውጡን ከመቶ ቀን በኋላ ምናየው ይሆናል። አሁን እንኳን ከሰማንያ ስምንት ቀን በኋላ ልበላችሁ። ለማንኛውም ይህን ነገር ሰጥተናል። እስኪ እንብለው ያበደ ነው ብላችሁ እንዴት፣ አያበድ ዜታ ጨመርክበት ጨዋታ ያደረክበት አንተ ያልንከው ነገር እንዴት ይበላል፣ ሻልትልኛ አላችሁ ታላግጣላችሁ። ስለዚህ አይፍ አትክልት ተመገቡ እና ከስምንት ቀን በኋላ ምን አይነት ለውጥ እንደሚኖረኝ አብረን የምናየው ይሆናል። እስካሁን እንግዲህ ምንም ኪሎ አልቀንስኩም፣ ምንም ኪሎ አልጨመርኩም። እዛው ላይ የግር ጡንቻ እያወጣሁ ነው እና ደግሞ የመራመድ አቅሜ ጨምሯል። በፊት ትንሽ ወቅስ አርግ የሚደክመኝ፣ አሁን ረዥም ወክ አርግ የምናምን ራሱ የሆነ ወክ አርግ የሚል የሆነ መንፈስ መቶብኛል እና ያም በአስር ቀን ውስጥ ትልቅ ለውጥ ነው ለ ለእኔ እና አንዴ ቆይ ኳሴ ላሳያችሁ። አንዴ እንግዲህ እነዚህ የምትመለከቷቸው ነገሮች ቤት ቤት ሲሆን ኤክሰርሳይዝ ለማድረግ የምጠቀማቸው ነገሮች ናቸው። እነዚህ ገመዱን አሳየቻቸዋለሁ የዛኔ የመጀመሪያ ቀን አሳይቻችሁ ነበረ። ይህን ገመድ የገዛሁት አራት መቶ ብር ነው ብያችሁ ነበረ። አላቅም ስልክ ለምሸጥ ግን አራት መቶ ብር ገዝቻለሁ። እዚህ ጋር ደግሞ ኳስ አለች። ኳስ ደግሞ ምንድነው ማንጠባጠብ አልጮትም። ብዙ ሰው ምናምን ኳስ ምናምን አልጮትም። ግን አንጠባጥባል ምናምን ሁሉም እንቅስቃሴ እንደ ስፖርት ስለሆነ ሁሉም ኳስ ስታንጠባጥቡ እግራችሁ ይሰራል፣ እጃችሁ ይሰራል ምናምን ነገር እና ብትፈልጉም ባትፈልጉም ኤክሰርሳይዝ እያደረጋችሁ ነው ምናምን ነገር። ኳስ ገዝቻለሁ፣ ገመድ ገዝቻለሁ። አጠቃላይ ስምንት መቶ ብር እና ደግሞ ምንድነው ከዚህ ስፖርት ጋር በተያያዘ የማውጣቸው ወጪዎች አብዛኞቹ ለውሃ ነው። አ በቀን ማለት ነው። በቀን አንድ ሊትር ጠጣለሁ። አሁን በየቀኑ የሃይላንድ ውሃ እጠቀማለሁ 600 ሚሊ ማለት ነው ከዛ ደግሞ በቀን ሶስት ኩባያ ምናምን ነው ይጠጣሉ። ዊች ሚንስ አንድ ሌትር ሆነ ማለት ነው። ከአንድ ኩባያ ከመጠጣት ወደ አንድ ሌትር መጠጣት ማለት በጣም ትልቅ ለውጥ ነው። አንደኛ ውሃ ስንጠጣ ምን ያደርግልናል መሰላችሁ? ሰውነታችን ውስጥ ያለውን ስኳር ያሟሟልንና ያጠፋልናል። ስኳር የስኳር መጠናችን ይቀንሳል፣ ኩላሊታችን ያጠራልናል። ሁለቱን ነገሮች በእርግጠኝነት አውቃለሁ። ወክ ስናረግ ሰውነታችን ኤክሰርሳይስ ያደርጋል። መራመድ ይለምዳል፣ የተለያዩ ነገሮችን ይለምዳል። በተዘዋዋሪ ስባችን እናገልጣለን። ስለዚህ እነዚህ ነገሮች ዩል ይጠቀማችኋሉ። ቤት ጠዋት ሲደብረኝ ምናምን ዘፈኔ ከፍቼ ገመሬ ዘላለሁ ኳሴ እንጮታለሁ ምናምን ነገር እና እነዚህ በጣም ወሳኝ ነገሮች ናቸው ሁለቱ በእኔ ህይወት ውስጥ ማለት ነው። እና ኳሴ ይሄንን ይመስላል። የዛሬው ቪዲዮችን ለመዝጋት ያክል ከዚህ በኋላ የማደርገውን ነገር ስነግራችሁ አጠር አድርጌ የመጀመሪያው ከቻልኩ ሁለት ሌትር ከአንድ ቻልኩ አንድ ሌትር የምጠጣ ይሆናል አትክልት መመገብ ይሆናል። አትሊስት ከቻልኩ በቀን አንዴ ለመብላት ካልቻልኩ ደግሞ በቀን ሁለቴ የሚያደክም የስራ ቀን ምናምን ከሆነ በቀን ሁለቴ ለመብላት አነሳ አነስ ያሉ ነገሮችን ስሞል ፖርሽኖችን እያዘጋጀሁ በቀን ሁለቴ ለመብላት ከቻልኩ አንዴ ለመብላት የሚሞክር ይሆናል። በሶስተኛ ደረጃ ልነት ደግሞ ከቻልኩ በቀን አንድ ሰዓት ያክል ኤክሰርሳይዝ ማድረግ መራመድ፣ ረዥም ርቀት መጓዝ ካልቻልኩ ሰላሳ ደቂቃ መውጣት ካልቻልኩ ደግሞ ዝናብ ከሆነ ምናምን ደግሞ እዚሁ ግቢ ውስጥ ገመድ ለመዝለል እና ኳስ ለመጫወት ማለት ነው። ሁለቱን ያዘጋጀዋቸው ለዛ ኬስ ስለሆነ ማለት ነው። ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበር። ሁላችሁም ቤታችሁ ውስጥ አትክልት ስሩ፣ አትክልት መገብ ውስጥ ጤናችሁን ጠብቁ፣ አቋማችን ጠብቁ፣ እንደኔ ቆፍጠን በሉ፣ ሲክስ ፓክ ምናምን ጠብቁ። ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለሁ፣ እናመሰግናለን። አረ ዛሬ አማረኝ ስቻለሁ። በቃ ዛሬ ስቻለሁ። እግዚአብሔር ኮንታ ገብቻለሁ። ለማንኛውም የዛሬው ፕሮግራማችን ይህን ይመስል ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ካላረጋችሁ ሰብስክራይብ፣ ላይክ፣ ሀሳብ አስተታችሁን ኮመንት ላይ ጻፉ። እናንተ ያላችሁበት ኮንዲሽን እንዴት ነው? ስንት ኪሎ ናችሁ? እንዴት ነው ጤናችሁን የምጠብቁት? የተለያዩ ነገሮችን ሀሳብ አስተታችሁን ኮመንት ላይ ጻፉልኝ። ሁላችሁም እናመሰግናለን። አብራችሁ ስላላችሁ ይሄ ቪዲዮ ይጠቅመዋል ብላችሁ ታስቡት ጓደኞቻችሁ ካሉ ሼር አርጉላቸው። ከኔ ጋር ይወዳደሩ በ8 ቀን ስንት ኪሎ ይቀንሳሉ? እኔ በ8 ቀን ስምንት ኪሎ ይቀንሳሉ 60 ኪሎ ገብቼ ነው የምንገናኘው፣ 60 እስከ 62 ኪሎ ላይክ፣ 68 ኪሎ ነኝ። 6 ኪሎ ቀንሺ ነው የምንገናኘው፣ እስከ 6 እስከ 8 ኪሎ። ለማንኛውም የዛሬው ፕሮግራማችን የሚመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ማቲያስ ነኝ። ሚዛን ነው አይደለም። ባይ ባይ።